ዜማ ለሀገረ ኢትዮጵያና ኢትዮጵያውያን ቢሰሙት ያልነውን የምናጋራበት ሳምንታዊ የፖድካስት የሬዲዮ ስርጭት ዋዜማ። ሰላም ጤና ይስጥልን፣ እንደምን ሰንብታችኋል? የተከበራችሁ የዋዜማ መሰናዱ አድማጮች ይህ ሳምንታዊ ፕሮግራማችን ነው። በነገራችን ላይ በዚህ መሰናዶ ሀገራዊ ፋይዳ ያላቸውና ኢትዮጵያውያንን የሚመለከቱ ጉዳዮችን አንስተን ውይይት የምናደርግበት ነው። ለዛሬም የተሰናዳውን ውይይት እንድታደምጡ እንጋብዛለን። ቀደም ባለው ዝግጅታችን በባህር ማዶ ስለሚኖሩ በተለምዶም ዲያስፖራ ብለን ስለምንጠራቸው ኢትዮጵያውያን ጉዳይ አንስተን ውይይት አድርገን ነበረ። በቀደመው ክፍል ውይይታችን ላይ በዲያስፖራው ታሪካዊ ሁኔታዎች ላይ፣ እንዲሁም ሌሎች ተዛማጅ ጉዳዮችን አንስተን ነበረ የተመለከትነው ከሁለት እንግዶቻችን ጋር። በዚህኛው ክፍለ ዝግጅትም እንደዚሁ በዚሁ በዲያስፖራ ጉዳይ ላይ ቀጣይ ውይይት እናደርጋለን። በዛሬው ውይይታችን የምናተኩረው በዲያስፖራውና በኢትዮጵያ በሀገር ቤት ባሉ መንግስታት መካከል ስለነበረውና ስላለው ግንኙነት እንደዚሁም ደግሞ በሀገር ቤት ያሉ መንግስታት በባህር ማዶ ያለውን ዲያስፖራ እንዴት ይመለከቱታል፣ በምንስ በኩል ሊያስተናግዱት ይሞክራሉ የሚሉትን ሀሳቦች አንስተን ሀሳብ እንለዋወጣለን። በዚህ ውይይት ላይ የሚሳተፉት ቻላቸው ታደሰ የዋዜማ ባልደረባችን ነው። እንደዚሁም ደግሞ የአሬድ ጥበቡ ለረጅም ዓመታት በኢትዮጵያ ፖለቲካ ውስጥ ተሳትፎ ያደርግ ነበረ፣ ከዘመነ ሀፓ ጊዜ ጀምሮ። ከዛም በኋላ ኑሮውን በዚህ በሰሜን አሜሪካ በማድረግ በዲያስፖራ ጉዳዮች ላይ ንቁ ተሳታፊና የኢትዮጵያ የፖለቲካ ጉዳዮችም ታዛቢ ነው። በእነዚህ ሁለት እንግዶች የተሰጡትን የመጀመሪያ ክፍል ሀሳቦች በቀደመው ዝግጅት አድምጠን ነበረ። ዛሬም ደግሞ በሌሎች ቀሪ ሀሳቦች ላይ ሀሳባቸውን የሚያጋሩን ይሆናል። ከዋዜማ ጋር የሚኖራችሁ ቆይታ የሚያስቆጭ እንደማይሆን ተስፋ አደርጋለሁ። የዕለቱ አስተናጋጃችሁ አርጋዋሽኔ ሲሆን ውይይቱን ያደረገው ደግሞ ከእንግዶቻችን ጋር ባልደረባዬ መስፍን ነጋሽ ነው። ወደ ውይይቱ እንለፍ። አሁን እስካሁን የነገራችሁ ዲያስፖራው ራሱን እንዴት እንደሚመለከት ራሱን እንዴት እንደሚያደራጅ እና በሀገር ቤቱ ፖለቲካ ላይ ምን አይነት ተጽዕኖ ለማድረግ እንዴት ሲንቀሳቀስ እንደነበረ ነው ነው ባለፉት እስካሁን እንግዲህ ባለፉት ምናልባት ሃምሳ ስልሳ ዓመታት የነበሩትን ሶስት መንግስታት ስናይስ መንግስታት ውስጥ እንዴት ነበረ? ይሄ በውጭ የሚኖረውና በፖለቲካ ውስጥ የሚሳተፈውን ኢትዮጵያዊ እንዴት ነው የሚያዩት? እንዴት ነበረ አመለካከታቸው እንዴትስ ነው ይይዙት የነበሩት? እዚህ ላይ ምናልባት እንደ ተጨማሪ አድርገን ማንሳት ምንፈል የምንችለው ለምሳሌ አሁን በስልጣን ላይ ያለው መንግስት በውጭ የሚኖሩትን ኢትዮጵያውያን የሚይዝበትን መንገድም እንደ ምሳሌ አድርገን ማንሳት እንችላለን። እና ሶስቱ መንግስታት እንዴት ነበር በውጭ የሚኖሩ ዜጎቻቸውን በተለይ ደግሞ በፖለቲካ ያገባናል የሚሉትን ዜጎቻቸውን ይመለከቱና ይይዙ የነበሩት? ቻላቸው ለአንተ ጠቅለል ባለመልኩ ያው ሁለቱን መንግስታት ብቻ ለማየት ልሞክር። እኔ እንዴት ነው ማንነቱ እንዴት ነው የሚያዩት የሚለው እንግዲህ በደርግ ጊዜ የሚታይ የነበረው ያው በግጭት በጦርነት በቀይ ሽብር የወጣ ስለሆነ በአብዛኛው ፖለቲካሊ ኢንቮልቪድ የሆነው በአብዛኛው ቅድም ቮካል የተባለው ቡድን ያው ቅድም እንዳልኩት ኮንፍሊክት ጀነሬትድ የሆነ ዲያስፖራ ነው ከሀገሪቱ ፖለቲካ ጋር የነበረው ተዋሶ በዛው መንገድ የሚለካ ነው እና መንግስትም የሚያየው በዛ መንገድ ነው። በደር ጊዜም ከዲያስፖራው ጋር ከነዚያ ፖለቲከኛ ፖለቲከኞች ጋር ተደራድረው ፖለቲካዊ መፍትሄ እደርሳለሁ የሚል አዝማሚያ በመንግስት በኩል የነበረ አይመስለኝም። ምናልባት ከኤርትራ ነፃ አውጪ ግንባር ጋር የነበሩ ድርድሮች ያው ዲያስፖራው ኢንቮልቭድ ሊሆንበት ይመስለኛል ከእነሱ ጋር ያልተቋጨ ውይይት ካልሆነ በስተቀር ኢኒል ኢንጌጅመንት በደርግ እና በዲያስፖራው መካከል ፖለቲካል ኢንቮልቭ በሆነው ዲያስፖራው መካከል አለ ብዬ አላምንም። ስለዚህ በዛ መንገድ ያየዋል የደርግ ስርአት። በኋላ በኢህአዴግ ግን ዲያስፖራው ዳይቨርሲፋይ ሆኗል። የወጣበት ምክንያት ፖለቲካዊ ብቻም ሳይሆን ኢኮኖሚያዊ ምክንያቶች አሉ። በዲቪ ሎተሪ የሚወጣ በርካታ አለ። በትምህርት ምክንያት የሚወጡ አሉ። ስለዚህ ዲያስፖራው ሞር ዳይቨርሲፋይድ እየሆነ ይዘቱ ኮምፖዚሽኑ በጣም ዳቨርስታድ እየሆነ የሄደበት ሁኔታ አለ። ማንነቱ በጣም በከፍተኛ ደረጃ ተሰባጥሯል። ይህ ደግሞ አንድ ወጥ የሆነ ፖለቲካል ኢንጌጅመንት መንግስት በሆነ አመለካከት በሆነ ደረጃ እንዳይፈርጀው ያደርገዋል። ልክ እንዳደርግሉ እንደዚያ እንዳይፈርጀው ያደርገዋል። ስለዚህ በኢህአዴግ ጊዜ የነበረው ስትራቴጂ አታያዩ ቢቻል ዲያስፖራውን ፖለቲካሊ ኮኦፕት ማድረግ ማምጣት የስርአቱ ድጋፊ ማድረግ አብዛኛው ካልተቻለ ኒውትራላይዝ ማድረግ በፖለቲካው ላይ በሀገር ውስጥ ፖለቲካ ላይ ውጭ ባሉ የኢትዮጵያ መንግስት የቅርብ ወዳጆች በሆኑ መንግስታት ላይ ተጽዕኖ እንዳያሳድር ኒውትራላይዝ የማድረግ ስትራቴጂን ተከትሏል። ስለዚህ ከፖለቲካው ይልቅ በኢህአዴግ ዲያስፖራውን ማየት የሚፈልገው በኢትዮጵያ ውስጥ በኢትዮጵያ ልማት ውስጥ የሚሳተፍ ኢንቨስትመንት የሚያካሂድ ሪሚተንስ ወይም የውጭ ምንዛሬ ወደ ሀገር ቤት የሚልክ እና የሀገሪቱን የውጭ ምንዛሬ ከፍ ሊያደርግ የሚችል ዲያስፖራ እንዲሆን ነው የሚፈልገው ኢትዮጵያ መንግስት። አብዛኛው የነበረው በኢህአዴግ ጊዜ እና አተያዩ የተሰባጠረ ነው። በጣም ቮካል የሆነውን ቡድን ከሱ ጋር ምንም አይነት ኢንጌጅመንት እንዲኖረው መንግስት አልጣረምም፣ ቢጥርም የሚሳካም አልነበረም። በሌላ በኩል ደግሞ ቅድማቱ ያሬድ እንደጠቀሰው ሌላ ከፖለቲካ አርቀው ደግሞ የራሱን ህይወት የሚኖር ብዙ ዲያስፖራ ስላለ ያኛው ደግሞ በተለያዩ ፖሊሲዎች በኋላ እናነሰዋለን። ፖሊሲዎችን በመቅረጽ አዋጆችን በማውጣት ደንቦችን በማውጣት ዲያስፖራውን ለመሳብ ከፍተኛ ጥረት ተደርጓል። በተለይ ከአስራ ዘጠኝ ስና ሰባት በኋላ መንግስት በከፍተኛ ተነሳሽነት፣ እንዲሁም ዘግቶ የዘግቶ የነቃ መንግስት ነው የሚመስለው። ምክንያቱም ኢትዮጵያ ሰፊ ዲያስፖራ ያላት ሀገር ነች። በተለይ በሰሜን አሜሪካ ብዙ ዲያስፖራ የሚገኝ ነው እና እና ስብጥሩ በብሄር፣ በሃይማኖት፣ በፖለቲካ አመለካከት የተበታተነ ቡድን እንደ የተበታተነ ሀይል እንደሆነ አድርጎ ያያል። በዛም ረገድ ከተወሰነው ግሩፕ ጋር ኢንጌጅመንት ፈጥሯል። በኋላ ስኬቶቹ እንግዲህ በኋላ የምንወያይበት ይሆናል። ምን ያህል ስኬት ፖሊሱ ምን ያህል ስኬት አመተዋል አላመጣም የሚለውን የምናየው ይሆናል እና በአስተዋጽኦ ረገድ ከስፍላ ነሳ አስተዋጽኦውን ጉዳይ ከአስራ ዘጠኝ አስራ ዘጠና ሰባት በኋላ መንግስት ዲያስፖራው በፖለቲካ ረገድ ከፍተኛ ተጽዕኖ ሊፈጥር የሚችል ሀይል መሆኑን ተገንዝቧል። ስለዚህ እንደዚያ ቀሳቀስ ቀደም እንደነበረው ፖለቲካል በደ ፖለቲካል ዲስኢንጌጅመንት ብቻ በሀገር ውስጥ ፖለቲካ ላይ ብቻ በማተኮር እንደማያዋጣ ተገንዝቦ ዲያስፖራውን ልክ በተቃዋሚ ፓርቲዎች እንደሚያደርጉት ቢቻል ወደ ራሱ ሀይል ወደ ራሱ ደጋፊነት የማምጣት በአይቻል ኔትራላይዝ የማድረግ ስትራቴጂን መከተል እንዳለበት ቅድም እንዳልኩት አስቦ በደንብ ተንቀሳቅሷል። ሆኖም ግን እዚ ጋ የሚ የሚታየው ተቃር ነው። በማንነቱ በዲያስፖራው ማንነት ስናይ መንግስት የሚፈልገው እና በፖለቲካሊ ኢንቮልቭድ የሆነው ፖለቲካሊ ኮንሽንስ የሆነው ዲያስፖራ የሚፈልገው ነገር አያገናኝም። የፖለቲካሊ ኮንሽንስ የሆነው ኢንቮልቭድ የሆነው ዲያስፖራ በሀገር ግንባታ፣ በዲሞክራሲ ግንባታ፣ በመልካም አስተዳደር በመሳሰሉት ዘርፎች አስተዋጽኦ ማድረግ አለብኝ ብሎ የሚያምን ነው። ይህንን ክፍተት መስጠት ደግሞ መንግስት አይፈልግም። አዋጁም ያው የዜግነት አዋጁም ድርብ ዜግነት የሚከለክል ስለሆነ ይህንም አይፈቅድም እና ዋነኛ ፍላጎቱ ላይ የዲያስፖራ ዋነኛ ፍላጎትና የመንግስት የሚፈልገው አለመጣጣሞች ይታዩበታል። እና በአስተዋጽኦ ረገድ ምን አይነት አስተዋጽኦ ያደርግ ዲያስፖራው ብሎ መንግስት ሲያስብ መንግስት የሚያስበው እና ዲያስፖራው ደግሞ የሚፈልገው የማይጣጣምበት ሁኔታ አለ። ይህ ማለት እንግዲህ በኢንቨስትመንት ሪሚታንስ በመላክ በአቅም ግንባታ በእውቀት ሽግግር የሚሳተፉ የሉም ማለት አይደለም። እሱ እንግዲህ በኋላ እናነሳዋለን። ግን ፖለቲካሊ ኢንቮልቭ የሆነው ቮካል የሆነው ግሩፕ ስናይ ግን ቶታሊ ያለመጣጣም እና ያልተገናኝቱ አይነት ሁኔታ ነው በስፋት የምናየው ና ነገር ግን ስናይ በዋናነት በአይዲዮሎጂ ሶሻሊስት አይዲዮሎጂን እንዲዲያስፖራው እንዲደግፍ እና ሽምቅ ተዋጊዎች እንዲሸነፉ የኢትዮጵያ መንግስት እንዲደግፍ የሚፈልግ ነው ደርግ፣ ፍላጎቱ ያ ነው። ከተሳካ በደርግ ጊዜ ነበረ ባልተሳካ እንጂ። በኢህአዴግ ጊዜ ያው ሙቹዋል ትረስት በመካከል በመንግስትና በዲያስፖራ መካከል ባይኖርም፣ ከተወሰነ ጊዜ በኋላ መንግስት ያሳየው የፕሮአክቲቭ የሆነ ፖሊሲ ዲያስፖራውን ለመያዝ በአብዛኛው ያተኮረው በፖለቲካ ጉዳዮች ላይ፣ በዲሞክራሲ ጉዳዮች ላይ፣ በመልካም አስተዳደር፣ በሰብአዊ መብት፣ በእውቀት ሽግግር ወይም በአቅም ግንባታም ሳይሆን በዋናነት አተኩሮ የሚታየኝ እኔ የውጭ ምንዛሪ ፍሰት ወደ ሀገር ውስጥ ይመጣል እና ዲያስፖራውን እንደሚታለብ ላብ ላም የማየት አዝማሚያ አለ። በተወሰነ ደረጃ በኢንቨስትመንት በእውቀት ሽግግር ረገድን በአቅም ግንባታ ረገድን በመሳሰሉትም ውስን ነው። ያሬድ ምን ትላለህ? ያለፉት መንግስታት አሁንም ያለው መንግስት ዲያስፖራውን የሚያዩበት አይን ተመሳሳይ ይመስላል ወይስ የተለያየ ነው? በአብዛኛው አቶ ቻላቸው በሰጠው ትንተና እስማማለሁ። አንድ ነገር የሚለያዩበት ቢኖር በደርግ ጊዜ ወጥ የሆነ የዲያስፖራ ፖሊሲ የነበረው አይመስለኝም እና ጥቂት ፖለቲካል የሚደግፉት ተማሪዎች ወይ ምሁራን ካገኘ እነሱን ኢትዮጵያ ይዘር በራሳቸው ወጪ መጥተው ወይም በመንግስቱ ወጪ መጥተው ኢትዮጵያ ቴሌቪዥን ላይ መግለጫ እንዲሰጡ ለምን ደርግን አብዮታዊ መንግስት አድርገው እንደሚያዩ የሚናገሩ ያም ሳወራ በአንድ እጅ ካለ ጣትም ያልፉ ሰዎች አይመስለኝም። ሶስት አራት ሰው ቢሆኑ ነው በደርግ አጠቃላይ ፒሬድ ያን አይነት ድጋፍ በፊት ለፊት ለማሳየት የፈለጉ እነዛም ደግሞ ከቀይ ሽብሩ በፊት በነበረው ፒሬድ እዚህ አሁና ዋሽንግተን አካባቢ አፕ ኤዙና የሚባል ከኤዙና የወጣ ያንን ደርግን ብሔርተኛ እና ሶሻሊስት አድርጎ የሚቀበል ግሩፕ ነበረ። አነስተኛ ግሩፕ ከእነሱ የተላከ ነበር እና ያ አይነት በሺ ዘጠኝ ሰማንያ አምስት እንደ አውሮፓ አቆጣጠር መጣሁ ያልኩ ጊዜ የተሳተፍኩበት ያው የተቃዋሚ ድርጅት አመራር ውስጥ መሆንም ማንነቴን ስለማያውቁ የደርግ እዚህ ዋሽንግተን ያለው ኤምበሲ ሄጄ አቶ ካሳ ከበደ ንግግር ሲያደርጉ ምናምን ያደመጥኩበት እና የሆነ ሰላሳ አርባ ሰው የሚገኝባቸው የኤምባሲ ስብሰባዎች ባለስልጣናት ሲመጡ እዛ ሄዶ መሳተፍ አይነት ላይ በጣም ውሱን የሆነ ነገር ነው የነበረው። ኋላ ቅይጥ ኢኮኖሚ ካወጀ በኋላ ደርግ እንትኑን ለማስፋት ተሰሚነቱንም ለማስፋት ከምዕራብ ጋርም ለመገናኘትም ውሳኔ አድርጎ ስለነበረ እዚህ ለሚኖሩ ኢትዮጵያውያን መሬት መስጠት ሲመለሱ ማግኘት ስለሚችሏቸው ጠቀሜታዎች የዚህ መኪና ይዞ የመግባት የቤት ቁሳቁስ ስንት ሹካ ስንት ማንኪያ ምናምን ይዞ መግባት እንደሚቻል ያ አይነት በውጭ ጉዳይ ሚኒስቴር ስር የአይነት መመሪያ ነበር። ኋላ ኢህአዴግም ያንኑ አዶፕት አርጎ እይጠቀምበት ነበር ለተወሰነ ጊዜ እና ከዛ ያለፈ አልነበረም። ሄደ አሁን የኢህአዴግ ለተወሰነ ጊዜ ያንኑ የደርግን ውሱን ቅኝት እንደያዘ ቆይቶ ከሺ ዘጠኝ መቶ ዘጠና ሰባት በኋላ ግን አቶ ቻላቸው ቅድም እንደገለጸው እንዲያውም ያንን በሚመለከት ዲሬክቶሬት ነገር በውጭ ጉዳይ ሚኒስቴር ስር አቋቁሞ መድቦለት በስርአት ሚካሄድ ይቦታል እና ትልቁ ችግሩ ዲያስፖራውን እንደሚታለብ ላም የተባለው አገላለጽ ትክክል ነው። ከዛ ውጭ ምንም አይነት ህይወታማ የሆነ ተሳትፎ እንዲኖረው አይፈለግም። ምናልባት ከአብዛኛው የዲያስፖራ ስነ ልቡናም ጋር ይሄድ ይሆናል። ምክንያቱም በዚህ በውጭ ሆነ ለምንደግፋቸውን የፖለቲካ ፓርቲዎች እንኳን የዲያስፖራን ጥቅም አስመልክቶ ሰፋ ያለ የዜግነት መብቶቹ፣ የፖለቲካ መብቶቹ የሚከበሩበት አገር እንዲኖር እና በዛ ላይ አጀንዳ እና አቋም እንዲኖራቸው ለማድረግ እንኳን የተሞከረበት ሁኔታ የለም። ራሳቸው እዚህ ያሉት ኢህአፓ መይሶን አይነት ድርጅቶች እንኳን አክቲቭ በነባ አሁን በጣም ታ ምናልባት የሉም ማለትም ይቻላል። ግን በሺ ዘጠኝ መቶ ዘጠናዎቹ መጀመሪያ እስከ ዘጠና ሰባት ምርጫ ድረስ ዋናዎቹ የፖለቲካ ተዋናዮች እነሱ ስለነበሩ በዛ ፔሪየድ እንኳን የዲያስፖራውን ፍላጎትና ጥቅም አስመልክቶ ለምሳሌ የዚህ የዱዋል ሲቲዝንሽፕ ጥያቄ ዲያስፖራውን በሚመለከት ፖሊሲ እንዲጨብጡ እንኳን ለማድረግ አልተሞከረም። ምንድን ነው አንድ የኢህአዴግ ባህሪ ኢኮኖሚ የበላይነት የፖለቲካ የበላይነትንም ያመጣል የሚል የግራ ዘመም አስተያየትና ትንተና አለው። ፖለቲክሊ የሚጠላቸውን ኃይሎችና አካሎች የኢኮኖሚ እግር እንዳይተክሉ በፖሊሲ የተቻለውን ያህል እገዳ ያደርጋል። እና በዲያስፖራው ላይ ከተጣሉ እገዳዎች አንዱ ይሄ ኢንሹረንስ ፋይናንስ እና ሌሎች ኢንቨስትመንቶች አካባቢ የመከልከል ፖሊሲ ነው። በጣም እኩይ የሆነ ዳያስፖራውን ከአገሩ ያለውን የባለቤትነቱን ስሜት የሚከለክል የሚደፈጠጥ አይነት ፖሊሲ ነው የሚያካሂዱት። ያ እንደው እዚሁ ላይ ካነሳችሁት እርግጥ ስልጣን ላይ ያለው መንግስት የዳያስፖራ ፖሊሲ አለው እሱን ከማየታችን በፊት አሁን ስላነሳችሁትን ጭምር የዚህ የሁለት ወይም ድርብ ዜግነት የመያዝን ጉዳይ እንግዲህ በቀዳማዊ ኃይለ ሥላሴ ዘመን በወጣ ሕግ ነው። እስካሁን ድረስ በኢትዮጵያ ድርብ ዜግነት መያዝ ክልክል ነው። ወይም ያው ሁላችሁም እንደምታውቁት አንድ ሰው ከኢትዮጵያዊነት ውጪ የሆነ ዜግነት ከተቀበለ ወዲያውኑ የኢትዮጵያ ዜግነቱን ያጣል የሚል ነው። እና የኢህአዴግ መንግስት ዳያስፖራውን ለመያዝ ካለው ጉጉት እንግዲህ ብዙ ሙከራ፣ ብዙ ጥረት፣ ብዙ ነገር ስለሚያደርግ ማለት ነው አንጻር ለምንድን ነው ይህንን የድርብ ዜግነት ጉዳይ እስካሁን የከለከለው እና እንደ ጉዳይም አንስቶት የማያውቀው ለምን ይመስላቸዋል? ምናልባት ያሬድ ጀምረህ ስለነበርም እሱ ላይ እንደው ብትሄድበት፣ ይህ ጥያቄ ተነስቶ አያውቅም ወይ ለመንግስትም ለተቃዋሚዎችም። በተቃዋሚዎች በኩል እኔ ለምሳሌ በምርጫ ወቅት ወይም በሌላም ጊዜ የተለያየ አይነት እገዛ ለማግኘት ከኢትዮጵያ ወደ አውሮፓም ወደ አሜሪካ የሚመጡ ሰዎች የሚያረጓቸውን ንግግሮች አዳለው፣ ግን አንዳቸውም የተቃዋሚ መሪዎች ይሄንን ጉዳይ እንደ አንድ አጀንዳ እንኳን ሲያነሱት አጋጥሞኝ አያውቅ። ምናልባት እኔ ስላላጋጠመኝ ሊሆን ይችላልና፣ እንዴት ነው የምታዩት? ይሄን ጉዳይ ኢትዮጵያ አሁን በስደት የሚኖረው ኢትዮጵያዊ ቁጥር በጣም እየጨመረ ነው። ከዚህም በኋላ እየጨመረ መሄዱ አይቀርም። እስከ መቼ ነው ይሄ ነገር የሚቆየው? ምንድን ነው ጥያቄው? የፖለቲካ ኤሊቶቹ ለምንድ ነው ይሄ ጥያቄ እንደ አንድ ኢምፖርታንት ጥያቄ ያላዩት? ለምሳሌ እንደው ምሳሌ ለመስጠት ያህል ከሁለት ወይም ከሶስት ሳምንት በፊት የኬንያ የመጨረሻው ፍርድ ቤት የኬንያ የምርጫ አስፈጻሚ ቦርድ ወይም ኮሚሽን ነው እነሱ የሚሉት ከኬንያ ውጭ የሚገኙ ኬንያውያን ምርጫ ሲመጣ ድምፃቸውን የመስጠት መብት ስላላቸው ይሄንን እንዲያመቻች የሚል ውሳኔ ሰጥቷል። ክርክር ነበረ በኮሚሽኑ እና በሌሎች አካሎች መካከል እና እዛው ጎረቤታችን ያለች ሀገር እንኳ እንዲያለ ደረጃ ድረስ ሄደዋል እና እስኪ በዚህ ላይ ምን አስተያየት አላችሁ? ያሬድ ካንተ ልጀምር። እንዳልከው ቅድም ነ የምንጠቀስ እንዳረግኩት እዚህ ሀገር እንኳን እግራቸውን የተከሉት ፓርቲዎች መኢሶን ፒርፒ የመሳሰሉ ጥንካሬ በነበራቸው ፒሪየድ እንኳን የዲያስፖራ ፖሊሲ ወይንም የዚህ የመንታ ዜግነት ጉዳይ የድዋል ስትንሽፍ ጥያቄ አንስተው አያውቁም። አድማጩም ደጋፊውም አባሉም ይሄንን መብት ጠቃሚነት አይቶ ጠይቆ አቅም አንዱ ትልቁ ችግር የሚመስለኝ አይዶ ነው። ዛሬ ዛሬ ተሻሽሎ ይሆናል ብዬ እገምታለሁ። አሜሪካዊ መሆን ወይ እንግሊዛዊ መሆን በጣም አሳፋሪ ነገር እንዳገር ክህደት የሚታይም ነገር ስለነበር እንኳንስ አሜሪካዊ ነኝ እና የኢትዮጵያዊነት መብቴንም ደግሞ ላስከብር ብሎ ደፍሮ ቆሞ ለመጠየቅ አሜሪካዊ መሆኑንም ጭምር መደበቅ ወዝ ለሌ ትውልድ ሰዎች ይሄ የሳይኮሎጂያችን የስነ ልቦናችን አካል ነው የነበረው። እስካሁን አካል ነው። የኢትዮጵያ ፓስፖርትን ይዘው በመቆየታቸው እጅግ ከፍተኛ ኩራት የሚሰማቸው ኢትዮጵያውያን ብዙ ናቸው። የፖለቲካ አመራሩ አካባቢ ደግሞ ቢበዙ እነዚህ ሰዎች አይገርመኝም። እና አንዱ ትልቁ መሻገር ያልተቻለው የሳይኮሎጂ ቁልቁለት ወይንም ገደል ይሄ የነበር ይመስለኛል። ያው ግን ውስጥ ውስጡን በስራ ማስገዳጅነት ለምሳሌ ሊደር ለፌዴራል መንግስቱ ኮንትራክተር ሆነ የምትሰራም ከሆነ ወይም ደግሞ ብዙ ኢትዮጵያውያንም ለስቴት እና ፌዴራል መንግስታት ተቀጥረው የሚሰራሉ። በነዚህ በነዚህ የተነሳ አሜሪካዊ መሆን የተገደዱ አሁን ብዙ ናቸው። እንግሊዝ ሀገርም እንደዛው አሁን ቅርብ ጊዜ እንዳወቅ ነው። ለምሳሌ ግን ፖለቲካ ከሚሳተፉት ሰዎች እንደ አቶ አንዳርጋቸው ጽጌ አይነት ሰዎች ብሎ የእንግሊዝ ዜግነት የተቀበሉ መሆኑን አይተናል። እና ይሄ ግን አዲስ ክስተት ነው እና ምንም ፖለቲካ ውስጥ ለምሳሌ ምንም ተሳትፎ የሌላቸው በሺህ ዘጠኝ መቶ ሰባዎች መጀመሪያ ለትምህርት የመጡ የቤትና ቤቶች እንኳን በኢትዮጵያ ፓስፖርት የሚጠቀሙ አውቃለሁ። እና ሪሊ ይሄ የኢትዮጵያ ብሔርተኝነት እና ሰዎች ለዛ ያላቸው አስተያየት ኩራት ፈስና ምናምን እሱ ነው አንዱ ስተምብሊንግ ብሎክ የሚመስለኝ ይሄን ጉዳይ አውጥቶ ለመወያየት ፖሊሲ ለማርቀቅ ምናምን እና መንግስትም ደግሞ ይሄንኑ ይጠቀምበታል በተወሰነ ደረጃ ኢቨን አሜሪካዊ የሆነውን ሰው ምናምን ዝቅ አድርገውም በንቀትም ሊያዩ የሚችሉበት ሁኔታ ሁሉ ይኖራል ብዬ ገምታለሁ። ይሄ ሀገሩን የከዳ ደግሞ ምን አገባው በኢትዮጵያ ጉዳይ አይነት ሊሉ ሲችሉ ይታየኛል። ግን የማይቀር ጥያቄ ነው፣ እያደገ የሚመጣ ጥያቄ ነው። ከዚህ ከግሎባላይዜሽን መስፋት ጋራ ሌሎች ሀገሮች እንዳልከው አሁን ኬንያም አዶፕት እያደረጉት የሄዱ ጉዳይ ነው እና ኢትዮጵያ ውስጥ የዚህ የፖለቲካ ብልጠቱ የሚቀንስበት ቀን መምጣት አይችልም ሶ ይሄን መብት ብንፈቅድ እኛን የሚቃወሙ ምን ያህሎቹ ናቸው? እኛን ተቃውመው የሚመርጡት ምን ያህሎች ናቸው? ደግፈው የሚመርጡት ከሚለው ስሌት ውጭ የሚደረግበት ቀን ይመጣል። ለዛ ግን የተደራጀ ግፊት ያስፈልጋል፣ የተደራጀ እንቅስቃሴ ያስፈልጋል። አንድ በዲያስፖራ የሌለን ነገር ዝም ብለው ሀያ ሰላሳ መቶ ሰዎች የሚደግፏቸው እና በወር ሀያ አስራ አምስት ብር የሚያወጡላቸው የፖለቲካ ድርጅቶች አሉ እንጂ ዲያስፖራው የተደራጀ አይደለም። የተደራጀ ህይወት የለውም። የኮሚኒቲ ማህበራት ባሉባቸው ቦታዎች እንኳን ከሌሎቹ አሁን ከአይሁዱ ከአርሜኒያኑ፣ ከግሪኩ፣ ከኢራናዊው ጋር ስታወዳደር ራሱን እንደ ማህበረሰብ ሊጠቅሙ የሚችሉ ነገሮች ላይ የሚረዱት አይነት ድርጅቶች እና አመራር ተቋማት ዲቨሎፕ ማድረግ አልቻለም፣ እና ጥቅማችንን የሚመለከት እንደ ዲያስፖራ ያለውን ኢንትረስቶች በሚመለከት ተገቢው ውይይትና ክርክር አይካሄድም። ያለው ቻላቸው ምን ትላለህ? ድርብ ዜግነት ጉዳይ ላይ ለምንድን ነው ያድግ ይሄንን ያህል ነገሩን ችላ ለው ሆን ብሎ ችላ ለው ለምንድን ነው? ምክንያቱም ዲያስፖራውን በውጭ የሚኖሩ ኢትዮጵያውያን እንደ ኢትዮጵያዊ ኢንቨስት እንዲያደርጉ ይችላሉ ተብሎ አንዲት ቢጫ ካርድ ትሰጣቸዋለች፣ ምን ትላቸዋለች ግን፣ ሌላ የፖለቲካ ስልጣን ወይም የፖለቲካ መብት እንዲኖራቸው ግን አይፈቀድላቸውም። እነዚሁ ሰዎች እና ቅድም እንዳልከው እንደ ላሟ ብቻ እንዲታዩ ነው የሚፈለገው። ምንድን ነው አስተያየት? እንግዲህ የድርብ ዜግነት ጉዳይ በጣም አንገብጋቢ ጉዳይ ነው። ለኢትዮጵያ መንግስት የድርብ ዜግነት ጉዳይ የመብት ጉዳይ ሳይሆን አንድ አደጋ ነው የሚታየው በኢትዮጵያ መንግስት ከፍተኛ አደጋ ሊጋረጥ የሚችል አድርጎ ነው የሚያየው። እዚህ ጋር አንድ ተቃርኖ፣ የኢትዮጵያ መንግስት ተቃርኖ ነው ላስቀምጥልህ። ድርብ ዜግነትን በተመለከተ ያው ቅድም አቶ ያረድ እንዳለው ግሎባላይዜሽን መስፋፋት ጋር ተያይዞ ሰዎች የተለያየ ማንነት የሚይዙበት ብዙ ዜግነቶችን የሚይዙበት ሁኔታ ተስፋፍቷል። በዚህ ረገድ ብዙ ሀገሮች ዱዋል ሲቲዝንሽፕን በአሁኑ ሰዓት እየፈቀዱ ነው። ከአፍሪካም ጋና ፈቅዳለች። ቅድም እንዳልከው የኬንያንም ምሳሌ ጠቅሳል ሌሎችም ባሉ እና በአጠቃላይ የኢትዮጵያ መንግስት ተቃርኖ ዜጋ ምንድን ነው ውልውል ውስጥ ያለ መንግስት ነው። አንደኛ ዱዋል ሲቲዝንሽፕ ለመፍቀድ የሚያስገድድ ማንኛውንም ሀገር የሚያስገድደው የዲያስፖራ ቁጥር መብዛት ነው። የዲያስፖራ ቁጥር በብዛት በውጭ ሀገር የሚገኝ ከሆነ ዱዋል ሲቲዝንሽፕ መፍቀድ ግዴታ ይሆናል። ማንኛውን መንግስት እያደረገው ያለው ነገር ነው። ሁለተኛ ግን የዚህ ተቃራኒ ሆኖ በተቃርኖ የምታየው የቁጥሩ መብዛት ድርብ ዜግነት እንዲከለከል ያደረገበት ምክንያትም ደግሞ ታያለ በአንድ በኩል በመርህ ደረጃ የቁጥሩ መብዛት ድርብ ዜግነት እንዲፈቀድ የሚያስገድድ ሆኖ ሳለ፣ በኢትዮጵያ መንግስት እይታ ግን የቁጥሩ መብዛት ራሱ ድርብ ዜግነትን ለመከልከል እንደ ምክንያት ሆኖታል። ምክንያቱም ቅድም እንዳልኩት ነው፣ ዲያስፖራ ቁጥር መብዛት ፖለቲካ እና ብሔራዊ ደህንነት የብሔራዊ ጸጥታ ችግር ይፈጥርብኛል የሚል ስጋት አለ። የውጭ ጣልቃ ገብነትን ይዞ ወደ ኢትዮጵያ ፖለቲካ ጎትቶ ያስገባብኛል የሚል ባለመተማመን ላይ የተመሰረተ በዲያስፖራው እና በኢትዮጵያ መንግስት መካከል የኢትዮጵያ መንግስት በዲያስፖራ ያለው አመለካከት መተማመን ላይ የተመሰረተ ስላልሆነ፣ የፖለቲካ ቅንነት ስለሌለ፣ የመጠራጠር ይዘት ያለው ፖሊሲ ስለሆነ፣ የፖለቲካ ስርዓት ብሔራዊ ደህንነት፣ ብሔራዊ ጸጥታ፣ የሀገሪቱ አደጋ ላይ ይወድቃል ድርብ ዜግነትን ከፈቀድኩ ባይ ነው። ይም ህንድን እንደ ምሳሌ ይጠቅሳል። የህንድን ስትራቴጂ የህንድን አካሄድ ነው መከተለው ህንድ እንደዚህ አይነት ፖሊሲ ነው የምታራምደው ይላል። በሀገር ውስጥም ስንመጣ ደግሞ ኤርትራን እና ሶማሊያን እንደ ምክንያት ይጠቅስታል። ለምሳሌ ጉረቤት ሀገሮች ኤርትራውያን አሉ። ጉረቤት ሀገር ሶማሊያ አለች። ስለዚህ ድርብ ዜግነትን ከፈቀድኩ ዱአል የሆነ አይደንቲቲ ያላቸው የሶማሊያ ዜጎች ኤርትራም ጋም ችግር ውስጥ ስለሆን ኤርትራም ዜጎች በሀገሪቱ ጸጥታ ላይ ችግር ይፈጥራሉ የሚል ምሳሌ ነው ያነሳል። ዋናው ምክንያት ግን ይህ አይደለም። የኤርትራና የሶማሊያ እንደ ክርክር ስብሰባ ላይ ኮንፈረንስ ላይ ብዙ ጊዜ ከዲያስፖራዎች ጋር በተደረገ ክርክር እንደ መከራከሪያ ነጥብ አድርጎ ያቀርበዋል። ዋናው ምክንያት ግን ራሱ ዲያስፖራ ውጭ ያለውን አውሮፓ፣ ሰሜን አሜሪካ ያለውን ዲያስፖራ የፖለቲካ ስጋት ይፈጥርብኛል ብሎ ከመስጋት የተነሳ ነው። ምክንያቱም ዱዋል ሲቲዝንሽፕ ከተፈቀደ ምርጫ መምረጥ ይኖራል መምረጥም ይኖራል፣ ፓርላማ ውስጥ መግባት ይኖራል የፖለቲካ ፓርቲዎች ቀጥተኛ የሆነ የገንዘብ ድጋፍ ኢትዮጵያዊ ያልሆኑ ዜጎች ትውልድ ኢትዮጵያዊ የሆኑ ሌላ ሀገር ዜግነት የያዙ ቀጥተኛ የሆነ ድጋፍ መስጠት ይኖራል እና ይህ ያለኝን ስስ የሆነ ማህበራዊ መሰረት የበለጠ ያናጋዋል፣ ከስልጣኔም ሊያስወግደኝም ይችላል። ማዕበል መቀስቀስ ነው። ከውጭ የተቀመጠን አደጋ ወደ ሀገር ውስጥ ጋብዞ ማምጣት ነው። የሚል ኳልኩሌሽን ላይ የተመሰረተ እንትን ነው እንጂ ሌላ ምክንያት ሊኖረው አይችልም። የዚህ የድርብ ዜግነት ጉዳይ እና አሁን የሎ ካርድ የቢጫ ካርዷ ጉዳይ ምንድን ነው? መንግስት እየተከራከረ ያለው ቢጫ ካርድ ከሰጠው ከመምረጥ ከመመረጥ ባሻገር ያለው ሙሉ መብት ታጎናጽፋለች ካርዷ ነው የሚለው መንግስት። እንዲያውም እስከምን እስከ ማለት ተደርሷል፣ ቢጫ ካርዱን የያዘ ሰው ኦልሞስት ድርብ ዜግነትን እንዳገኘ ይቆጠራል፣ መምረጥና ከመምረጥ ውጭ ያለው ሙሉ መብቶች ይከበሩለታል ነው የሚለው እና የሎ ካርድ አዛን ኦልተርኔቲቭ እንደ አንድ አማራጭ አድርጎ እያቀረበው ነው። ሁለቱን ነው የነፈቅሁት፣ መምረጥና መምረጥን ግን አይደለም። ያው የቢጫ ካርድ አፈጻጸም ራሱ ብናየው ብዙ ችግሮች ያሉበት ነው። ዋና ጉዳይ አሁን ኢትዮጵያ ውስጥ ያለው ችግር ፖለቲካዊ ቅንነት ማጣት፣ አለመተማመን፣ የፖለቲካ ምህዳሩን ማስፋት አለመቻል፣ እነዚህ ናቸው ችግሮቹ። እነዚህ ችግሮች ቢፈቱ ኑሮ እነዚህ ችግሮች ላይ ችግር ባይኖር ኑሮ ቢፈቀድ ምንም አይነት ችግር አይፈጠርም። ግን ዱዋል ሲቲዝንሽፕ ራሱ ሳይፈቀድ ከዱዋል ሲቲዝንሽፕ ራሱ እንትው አይፈቀድ ኢትዮጵያውያን ራሱ ዜግነታቸውን እስካሁን እንደጠበቁ ያሉ በምርጫ እየተሳተፉ ነው ወይ ነው? አዋጁ ይፈቅዳል። አሁን አዋጅ አለ ኢትዮጵያውያንን በውጭ የሚኖሩ ኢትዮጵያውያንን መብት ለማስጠበቅ የሚል የወጣ አዋጅ አለ። እና እሱ ምን ይላል? ኢትዮጵያውያን ምርጫ ቦርድ ምቹ ሁኔታ ይፈጥርላቸዋል፣ በውጭ ሀገር ያሉ ኢትዮጵያውያን በምርጫ እንዲሳተፉ ይላል። ኢትዮጵያዊ ዜግነታቸውን እስካሁን ሜንቴን ያደረጉትን ማለት ነው። ግን እየተሳተፉ አይደለም። በተግባር የምናየው ነው። እንኳን የዱዋል ሲቲዝንሺፕ ጉዳይ ይቅርና ኢትዮጵያዊ ዜግነታቸውን ይዘው የተቀመጡ በውጭ ያሉ እንኳ በቂ ተሳትፎ እያደረጉ አይደለም፣ በሀገሪቱ ፖለቲካ የዲሞክራሲ ስርዓት ግንባታ ውስጥ። ጉዳዩን ግን ቅድም አቱ ጋር ያነሳው በጣም ጠቃሚ ነጥብ ፖለቲካ ፓርቲዎች የፖለቲካ ፖለቲከኞች ፖለቲካ ድርጅቶች እንደ መወያ ነጥብ አድርገው ሊያንሸራሽጡት አለመቻላቸው ግን በጣም አሳፋሪ ነው። ከአሁኑ ቢያንስ መጀመር መቻል አለበት የሚል እምነት አለኝ። ባልደረባዬ መስፍን ነጋሽ ከ አቶ ያሬድ ጥበቡና ከቻላቸው ታደሰ ጋር ያደረገውን ውይይት ነበር የሰማችሁት። በዚሁ ጉዳይ ላይ ሌላ መሰናዶም ይኖረናል። የሚኖሯችሁን ማናቸውም አስተያየቶች በኢሜይል አድራሻችን ዋዜማ ራዲዮ አት ጂሜል ዶት ኮም ዋዜማ ራዲዮ አት ጂሜል ዶት ኮም ልታደርሱን ትችላላችሁ። የእናንተንም ሐሳብ ለማስተናገድ ሁልጊዜ በራችን ክፍት ነው። እንደዚሁም ዝግጅቶቻችንን ለመከታተል በሳውንድ ክላውድ እና በዩቲዩብ ላይ ዋዜማ ራዲዮ ብላችሁ ፈልጉን፣ ዋዜማ ራዲዮ ብላችሁ ፈልጉን ታገኙናላችሁ። እንደዚሁም በማህበራዊ ገጾቻችን ላይ በትዊተርና በፌስቡክ አካውንት እንደዚሁ ዋዜማ ራዲዮ ብላችሁ ብትከተሉን በየጊዜው የሚኖሩን የፕሮግራም ይዘቶችን መከታተል ይቻላል። ከዛም ባሻገር በዋናው የዌብሳይት አድራሻችን ላይ ዋዜማ ራዲዮ ዶትኮም፣ ዋዜማ ራዲዮ ዶትኮም እስከ ዛሬ ያስተላለፍናቸው ሌሎች ፕሮግራሞችን ጨምሮ አዳዲሶቹን ሁሉ በአንድ ቦታ መስማት የምትችሉበት ነው። በሱም መከታተል ይቻላል። እንግዲህ የዕለቱን መሰናዶ በዚህ እንቋጭና በሌላ ዝግጅት መልሰን እናገኛችኋለን። እስከዛው በደህና ቆዩን። የምለው የዕለቱ አስተናጋጃችሁ አርጋው አሽኔ ነኝ። ተነስተልን።